ሰላም ተነስትልኝ፣ ውድ የደቡብ ሜር ተከታታዮች፣ ዛሬ የሽሮን የጤና ጥቅሞች እናያለን። ከፓርካችን ጋር ከባህላችን ከማንነታችን ጋር ትስስር ያለው ሽሮ ሽሮ ከጠንካራ ጡንቻዎችን ከማጠንከር እስከ ጤናማ ልብ ድረስ ይሰጠናል። ስለ ሽሮ ያልተሰሙ ያልታዩትን ልነግሮት ዛሬ መተናል። ምክንያቱም ይህ የደቡብ ሜር ነው፣ ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት አኔ እንደተለመዱ ስለ ጤናችሁ አዘጋጅ ሻኪም ደቡኒ። ይህ ጣፋት ኢትዮጵያ የመገብ ብቻ አደለ። ስለ ሽሮ ሽሮ ምንድን ነው ከሚለው ታሪክን እነሳ። ሽሮ ከብዙ በጭሩ ስናየስ፣ ሽሮ ነውም ስንል ሽሮ በኢትዮጵያን ባህላዊ ወት መስሪያነት የሚያገለግል ዱቄ ነው ይህም ከተቆላ ሽምብራ እንዲሁም ከተቆላ አተር፣ ከባቄላ እንዲሁም አንዳንድ አካባቢዎች ላይ ከጓያ ሊዘጋጅ ይችላል። በተለይ እንደ ቅመም ብዙ ብዙ የተለያየ ቅመማ ቅመሞች የሚጨመሩበት ቢሆንም ግን ኮመሊ በብዙዎች ዘንድ የሚዘወተሩት ቅመማ ቅመሞች ነጭ ሽንኩርት፣ ሽንኩርትና ዝንጅብል እንዲሁም ደግሞ ምጥን ማዘጋጀት ሲፈልጉ እናቶች በርበሬን ይጨምሩበታል። ከኢትዮጵያ በጣም ርካሽ ከሆኑ በንጥረ ነገር ግን የበለጸጉ ምግቦች ውስጥ አንዱ ነው። ይህም ከትውልድ ትውልድ ሲዋረስ የኖረ ባህላዊ ምግባችን ነው ማለት ነው። እንግዲህ ከበስተጀርባ ያለውን ሳይንስ ደግሞ ከሽሮ በስተጀርባ ያለውን ሳይንስ ስናይ ቁጥር አንድ ላይ የምናገኘው ሽሮ በፕሮቲን የበለጸገና እና እንዲሁም ደግሞ ከእጽዋት በሚገኝ ፕሮቲን የበለጸገ ነው። ይህም በሽሮ ውስጥ ያሉት ሽምብራ ወይም ደግሞ አተር በፕሮቲን የተሞላ ነው። ይህም ማለት አንድ ስፍር እንኳን ብናይ ወደ 15 ግራም የሚመዝን ፕሮቲን በውስጡ ይዟል። ይህም ፕሮቲን አለው ማለት ለጡንቻችን ጥንገና፣ አንዱም ለበሽታ መከላከል እንዲሁም ሆርሞን ምርትን ለማባላንስ ለማድረግ ይጠቅማል ማለት ነው። በሽሮ ውስጥ ያለው ፕሮቲን ግን ደግሞ ቬጂቴሪያል ከሆኑ የሆኑ ሰዎች ወይንም ደግሞ አትክልትን ብቻ ለሚመገቡ ማህበረሰብ ክፍል በጣም ወሳኝ ፕሮቲን ይተካ ነው ማለት ነው። ሽሮ ፕሮቲን ደረጃ ደግሞ ሽሮ በፋይበር የበለጸገ ነው። ይህም ማለት ሽሮ ከፍተኛ መጠን ያለው አማሚና የማይማማ ፋይበር ይዟል ማለት ነው። በዚህም የተነሳ ከፍተኛ ፋይበር የታሸገ ነው። ይህም ፋይበር ደግሞ ለምን ይጠቅማል ሲባል በሽሮ ውስጥ ያለው የደም ስኳርን መጠን ይቆጣጠራል። እንዲሁም ደግሞ ዝቅተኛ ኮሌስትሮል እንዲኖረን ያደርጋል። እንዲሁም ደግሞ የምግብ መፈጨትን ለስለስ ያደርጋል። እንዲሁም ደግሞ በዝቅተኛ መልኩ ምግብ እንዲፈጭ፣ እንዲሁም ደግሞ ረዘም ላለ ጊዜ ሆዳችን የሞላ እንዲሆን፣ ክብደት ለማስተዳደር ያገለግላል ማለት ነው። በሶስተኛ ደረጃ ደግሞ ሽሮ ከሚሰጠን የጤና ጥቅሞች ውስጥ የአእምሮን የሚጨምር ነው ወይም ደግሞ አእምሮን የሚያበለጸግ የሚያበለጸግ ንጥረ ነገር ይዟል በተለይ ፎሌት እና ብረት ይህም ደግሞ ሽሮ በቫይታሚን ቢ9 እንዲሁም ከፍተኛ ነው ያ ማለት ፎሌት በውስጡ ይዟል ማለት ነው ይህም የአንጎል ተግባርን እንደግፋል እንዲሁም ስሜት ለመቆጣጠር የሚረዳውን ኮግኒቲቭን ያስተዳድራል እንዲሁም ደግሞ ጤናማ ህዋስ መመረትን ያ ይረዳል ማለት ነው ለአእምሯችን እንዲሁም በእጽዋት ላይ የተመሰረተ ብረት በብረት የበለጸገ ነው ያ ማለት አይረን በውስጡ በከፍተኛ ደረጃ ይዟል ማለት ነው ሽሮ ይህም ማለት የቀይ ደም ሴሎች እንዲፈጠሩ ኢነርጂ ደረጃ ከፍ እንድል እንዲሁም ደግሞ አእምሮን ግልጽነትና የአእምሮን ኮግኒቲቭ እንድጨምር ይረዳል ማለት ነው፣ ለአእምሯችን በአራተኛነት ደረጃ ደግሞ ሽሮ ከሚሰጠን ጤና በረከቶች ውስጥ የልብ ጤናን መጠበቅ ነው። ያ ማለት ዜሮ ኮሌስትሮል ነው፣ ምንም አይነት ስብ የለውም ሽሮ፣ ዝቅተኛ ስብ ነው ያለው ማለት። ያ ማለት ሽሮ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል ይቀንሳል፣ እንዲሁም ደግሞ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮል ያሻሽላል፣ ወይም ደግሞ ከፍ ያደርግልናል ማለት ነው። እንደ ነጭ ሽንኩርት በውስጡ እንደ ለነጭ ሽንኩርት በውስጡ የሚጨመሩት ለቅመማ ቅመም ተብሎ እንዲሁም ደግሞ እርድ ያሉት ቅመማ ቅመሞች ጥቅማቸው ምንድነው ሲባል የደም ዝውውርን ይደግፋሉ። ደም ደግሞ ኢንፍላሜሽን፣ የደም ስሮቻችን ኢንፍላሜሽን ይቀንሳሉ ማለት ነው። በአምስተኛ ደረጃ ደግሞ ሽሮ ከሚሰጠን የጤና ጥቅሞች ውስጥ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ቅመሞችን በውስጡ ይዛል። ሽሮ ብዙን ጊዜ የሚከተሉትን ነገሮች ይጨመርባቸሁ ላይም ማለት ነጭ ሽንኩርት። ነጭ ሽንኩርት ጥቅሙ ምንድነው ሲባል ኢንፌክሽኖችን ይዋጋል፣ እንዲሁም ደግሞ የደም ግፊትን ይቀንሳል። በውስጡ ደግሞ በርበሬ ሲጨመር ይሄ የበለጠ ቅመማ ቅመም ድብልቅ ይኖረዋል ማለት ነው። ይሄም ማለት የካፕሲን የበለጸገ ነው። እንዲሁም ደግሞ ሜታቦሊዝምም ዝቅ ያደርጋል፣ ከዚ ብሎ እንዲፈጭ ይረዳል ማለት ነው። በርበሬ በተፈጥሮ በሌላ መልኩ ደግሞ ዝንጅብል ሲጨምርበት አንዳንድ ዝንጅብል የሚጨምሩ ሰዎች ደግሞ ህብጠትን ለመቀነስ እንዲሁም ደግሞ የመገጣጠሚያ ህመምን ለማስ እየቀጠለን ስንል በስድስተኛ ደረጃ ደግሞ ሽሮ ለማብሰል በጣም ቀላልና ለመፈጨት በጣም ቀላል ያም ማለት በቀላሉ አንዱ እንኳን የተመጣጠነ ነው ወይም ደግሞ ምጥን ሽሮ የቡሃን እንኳን ውሃን ብቻ አፍልቶ ሽሮን ዱቄት መጨመር በደቂቃ ውስጥ ዝግጁ ማድረግ ይቻላል። ለልጆች፣ ለአረጋውያን፣ ለደካሞች፣ ምግብ መፈጨት ለሚቸገሩ ሰዎች ለአንጀታቸው፣ እንዲሁም ደግሞ ለጨጓራቸው በጣም ቀላል ነው። ማለት በቀላሉ ሊፈጭ የሚችል ፕሮቲን ነው። በውስጥ ያሉ እኒሾድ እንዲሁም ደግሞ እብጠትን ለመቀነስ የበለጠ ጉልበት ለማግኘት በጣም ወሳኝ ነው። ማለት በሰባተኝነት ደረጃ ደግሞ ሽሮ ከሚሰጥን የጤና በረከቶች ሁሉ ከጉሉተን ነፃ ወይም ደግሞ ከአለርጂ ነፃ ነው። ለየት የሚያደርገው ይሄ ነው ከሌሎች እንደነ ሲሊሲሊክ ወይም ደግሞ የሲላ የሲላሊክ በሽታ ያለባቸው ሰዎች ወይም ደግሞ ቬጀቴሪያን ለሆኑ ሰዎች ሽሮ በጣም ከጉሉተን ነፃ መሆኑ በጣም ተመራጭ ያደርገዋል ማለት ነው። ለቬጀቴሪያኖች ወይም ደግሞ ቬጀቴብልን ብቻ ለሚመገቡ ሰዎች ወይም ደግሞ አትክልት ብቻ ለሚመገቡ አትክልት ተመጋቢዎች በጣም ወሳኝ ነው ማለት ነው። ደግሞ ጾም ወቅት በቀላሉ ልንጠቀመው የምንችለው ከአለርጂ ነፃ የሆነ ነው ማለት ነው። በስምንተኛ ደረጃ ደግሞ እንደማስጠንቀቂያ ስናይ የታሸጉ ሽሮችን ወይም ደግሞ ታሽጎ የሚሸጡትን ለመቆያ ሼልፍ ላይፋቸውን ለመጠበቅ ሲባል ከፍተኛ ጨው ወይም ደግሞ ሌሎች ተጨማሪ ንጥረ ነገሮች ሊጨመሩበት ስለሚችሉ መጠንቀቅ ሊኖርብናል ማለት በቤት በንጽህና የተዘጋጀን ሽሮ ወይም ደግሞ ኦርጋኒክ የሆኑትን ብቻ ብንጠቀም የተሻለ ማለት ነው። ስንቀጥል እንግዲህ በመጨረሻ አስተያየት ካለ ላላችሁ አዲስ ነገር በሽሮ ላይ ካገኛችሁ አዲስ መረጃ አለን ብላችሁ ካሰባችሁ፣ ሰብስክራይብ፣ ሼር በማድረግ ደግፍ እንላለን። መልካም ቆይታ፣ መልካም ጊዜ።